አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም፣ ግንቦት አሥራ አራት በዚች ቀን ከመንፈሳውያን ሐዋርያት ጋር አንድነት ያለው የከበረ አባት አባ ዻኩሚስ አረፈ። ይህም ቅዱስ ከአባ ጳላሙስ ዘንድ መንጎሶ ሲያገለግለው የምንጉስናንም በጎ ስራ እየሰራ ብዙ ዘመናት ኖረ። ከዚህም በኋላ ከእግዚአብሔር የታዘዘ መልአክ ተገልጾለት እንዳባቶቻችን ሐዋርያት የአንድነትን ማህበር ለመስራት መነኮሳትን እንዲሰበስብ አዘዘው። ከዚህም በኋላ ብዙ ሰዎችን ሰብስቦ በየቦታው ብዙ ገዳማትን ሰራላቸው። ለሁሉም በእጃቸው ሰርቶ በሚያገኙትና በምግባቸው አንድነት እንዲሆኑ በጸሎት ጊዜ፣ በመብልም የሚሰሩትን ስርዓት ሰራላቸው። እርሱ ከሁሉም በላይ አበምኔት ሆኖ ከበታችሁ ከገዳማት ለእያንዳንዱ አበምኔት ሾመላቸው። ከአገር እሷን ወሰን ከአትፉ ከአክሚም ከተናዱስ እስከ ላይ ላይ ግብፅ በመጨረሻ ከደቡብ ከባህራውያንም የተመሳቀለ መንገድ ድረስ ሁሉንም ገዳማት በመዞር ይጎበኛቸዋል። ይህም አባት ስለዚህ አለም ከንቱ ውዳሴና በመካከላቸው ጥል እንዳይኖር ከልጆቹ ክህነትን እንዲሾም አያሰናብትም፣ ግን ለእያንዳንዱ ገዳም የሚቀድሱላቸውን ቀሳውስት ከአለም አደረገ። ሊቀ ጳጳሳት ሐዋርያዊ አትናቴዎስ ወደ ላይ ላይ ግብፅ በወጣ ጊዜ ይህን አባት ጳቁሚስን ቅስና ሊሾመ ወደደ። እርሱም ሸሸ። የከበረ አትናቴዎስም ልጆቹን የማይናወጽ ቤትን የሰራ ሆይ ከንቱ ውዳሴን የራ ካንተ ብፁነ ልጆችህም ብፁዓን ናቸው ብሎሃል በሉት አባታችሁ አላቸው። አንድ ጊዜ ሲወልን ያይ ዘንድ ወደደ ንሆይ የእግዚአብሔር መልአክም ነጥቁ አውጥቶ በገነት የጸልቀን ማደሪያ እንዲሁም በሲኦል የሥቃይ ቦታ አሳየው። ይህም አባት በአንድነት ማህበር ላይ እያጽናናቸው ሥርዓትንም እየሰራላቸው አበ ምኔት ሆኖ አርባ ዓመት ኖረ። ከዚህም በኋላ በእርሱ ፈንታ ደቀ መዝሙሮ ቴዎድሮስን ሾመላቸው፣ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በአማላጅነቱ ይማረን ለዛለሙ አሜን። በዚችም ቀን የምስር ገዢ በሆነ በቡላሚስ ዘመን ከሀገረ ፈርማ ሰማዕት የሆነ አባ ሲማኮስ አረፈ። ይህም ቅዱስ ቀጭን ልብሶችንና የከበሩ የሐር ልብሶችን የሚሰራ ነው። ወዳጆቹም አሉት። እርሱም ቴዎድሮስ እና ሲሲኮስ ናቸው። ክርስቲያኖችን ሊያሰቃይ መኮንን ቡላሚስ እንደመጣ በሰማ ጊዜ ይህ ቅዱስ የዚህን ዓለም ክብር ንቀው እስከተዉ ድረስ ባልንጀሮቹን ይመክርና ያስተምራቸው ጀመር። ከዚህም በኋላ ወላጆቹን ተሰናበታቸው። ለሀገረ ድሜራ ቅርብ ወደሆነ ወደ ሀገረ በክሩዝ ወጣ። መኮንኑም አንዲቷን ሴት ሲያሰቃያት አገኘው። ወደ እሳት ምድጃም ጨመሯት፣ በሰማዕትነትም ሞተች። በኋላ ግን እሳቱ ቀዝቃዛ ሆነ። ይህ ቅዱስም ይህንን ይመለከት ነበር። ከዚህም በኋላ ወደ መኮንኑ ፊት ቀርቦ በክብር ባለቤት ጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ታላቅ ሰቃይን አሰቃዮ። በዚያን ጊዜም እድሜው ሀያ ዓመት ነበረ። ሰቀሉት፣ ከመንኮራኩር ውስጥ ጨምሮ አበራዩት። ከእርሱም ብዙ ደም ፈሰሰ። ወደ አንዲት እውር ሴትም ደግሞ ደርሶ ነካት፣ ያን ጊዜም ድና አየች። ከዚያም ደግሞ በእንጨት ላይ ሰቀሉት። እርሱም ይረዳው ዘንድ ወደ ክብር ባለቤት ጌታችን ፈጽሞ ይማልድ ነበረ። መኮንንም ራሱን በሴፍ እንዲቆርጡት አዘዘ። ሰያፊም ይቆርጦ ዘንድ ሴፉን መዘዘ ኃይል ተነስቶት ማንቀሳቀስ አልተቻለም። እንዲሁም ሁለተኛም ሶስተኛው እስከ አስራ አራት ሴፎች ኃይላቸው ደክሞ በምድር ላይ ወደቁ። ከዚህ በኋላ በአንገቱ ገመድ አስገብተው እስከ ረጅም ተራራ አናት ድረስ እየጎተቱት ነፍሱንም በክብር ባለቤት ጌታችን እጅ ሰጥቶ በምስክርነት አክሊል ተቀበለ። ከወታደሮች ውስጥ ዲዳና ደንቆሮ ነበረ። የቅዱሱን ስጋ ባየ ጊዜ ጆሮቹ ሰሞ፣ አንደበቱም ተናገረ። እድኩ ከተባለ ሀገርም ምዕመናን መጥተው የቅዱስ ሲማኮስን ስጋ ወሰዱ። የደሜራና የታይን ሁለቱ ሀገሮች ሰዎች ተሰበሰቡ። መኮንኑ ቢላሞስም ፈርቶ ሸሸ። ከስጋውም ድንቆች ታላላቅ ታምራት ለበሽተኞች ፈውስ ሆነ። አረማውያንም አይተው በጌታችን ኢየሱስ ክርስቶስ አምኖ ተጠመቁ። በሰማዕትነትም ሞቶ ቁጥራቸው 1750 ሆነ ወንዶችና ሴቶች ወጣቶችም። ከዚህ በኋላ የቅዱስ ሲማኮስን ስጋ ተሸክመው በርሙ የሚባል ሀገር በታላቅ ክብር ወሰዱ። የሀገሩም መኮንን ከራሱ መልካም ልብሶችን አምጥቶ ገነዘው። ውብ የሆነች ቤተክርስቲያንን ሰርቶ ስጋውን በውስጡ አኖረ። ከዚህም ድንቆች የሆኑ ብዙ ተአምራት ተገለጡ። ለእግዚአብሔር ምስጋና የሆነ እኛንም በቅዱስ ሲማኮስ ጸሎት የማለም በረከቱም ከኛ ጋር ለዘላለም ይኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት አስራ አምስት በዚች ቀን ከአሥራ ሁለቱ ሐዋርያት አንዱ ሐዋርያ ስምዖን ምስክር ሆኖ አረፈ።